ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በዛሬ አስኩላችሁ ቪዲዮ ቴሌግራም በምከፍትበት ሳለ ኢንቫሊድ ኢሜል አድሬስ እያለ ያለ ወይም ደግሞ ኢሜል አካውንት እየጠየቀናለው አሊያም ደግሞ ፓስወርድ እየላከልና አይደለም የሚሉ ችግሮችን እንዴት አድርገን ማስተካከል እንደምንችል በዚህ ቪዲዮ እንመለከታለን ማለት ነው። ይሄን ብቻ አይደለም በጣም ብዙ አይነት ችግሮች አሉ ቴሌግራም ላይ። ስለዚህ እንደዛ ችግሮች ጨምሩ ነው እዚህ ጋር መልስ የምሰጣችሁ ማለት ነው። ስለዚህ ከእናንተ የምጠበቀባችሁ ሙሉ ቪዲዮ ማለት ነው። የተለያዩ ስራዎችን ነው በአንድ ላይ አካትቼ በዚህ ቪዲዮ ሰራውላችሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ኢዮብ የሚል አንድ ኢሜል አካውንት አለ ስለዚህ በዚህ ኢሜል አካውንት እንግዲህ እንዴት አድርገን ቴሌግራም እንደምንከፍት መጀመሪያ እንመለከታለን። ያ ማለት አዲስ ቴሌግራም እንዴት አድርገን መክፈት እንደምንችል እናያለን መጀመሪያ ላይ። ከዛ በኋላ አንድ ባንድ ችግሮችንም በዚሁ ጋም እያየን እንቀጥላለን ማለት ነው። ለምሳሌ እዚህ ጋ እንደምታዩ ቴሌግራም ጭኜ ኦፕን እለዋለሁ። ኦፕን ካልኩት በኋላም ቀጥታ ቴሌግራም አዲስ ቴሌግራም አካውንት እንከፍታለን ማለት ነው። ልክ እዚጋ ንምት እናንተ ምናልባትም አዲስ ቴሌግራም አካውንት መክፈት ላይጠበቅባችሁ ይችላል። እኛ በፊት የምንጠቀመው አካውንት አለን እሱን አልሰራ ያለን የምለው ጭምር መልስ አለና፣ ከእናንተ የሚጠበቅባችሁ እንግዲህ አብራችሁን ቀጥታ ማየት ነው ቪዲዮ በእንደዚህ መሰረት ማስተካከል ይችላላችሁ ማለት ነው። እዚጋ ቀጥታ ስልክ ቁጥር እናስገባለን። ስልክ ቁጥራችን አስገብተን ኔክስት እናደርገውና ቀድማ ያጋችሁትን ኢሜል አካውንት እዮብ የሚለው ኢሜል አካውንት እዚ ስልክ ላይ ተከፍተ ሜል አካውንት ነው። በዛ ኢሜል አካውንት ነው እንግዲህ ይህን ቴሌግራም የምከፍተው ማለት ነው። ልክ እዚ ጋር እንደምታዩት በእንደዚህ መሰረት እንግዲህ ኮንቲኒ ይለዋሉ እዚ ጋር ከዛ አሉ እንላለን። ከዛ የሚጠይቁን ክራይቴሪያዎችን ዛ ክራይቴሪያዎች እንግዲህ እየሞላን ስቴፑን እናልፋለን ማለት ነው። ይሄ እንግዲህ አዲስ ቴሌግራም አካውንት የምንከፍትበት መንገድ ነው። ነገር ግን እናንተ ከዚህ በፊት የነበራችሁም ከሆነ እንዴት አርገን ያንን ችግር ጭምር እንደምናስተካከል እዚ ጋ እናያለን ማለት ነው። ይኸው እዚጋ እንደምታዩት አድ ኢሜል እያለ ነው። ይሄ አዲስ ኢሜል አካውንት ሊቀበል ነው። እዚጋ ምታዩት ቦክሱ ቦታ ምንድ ነው አዲስ ኢሜል አካውንት ስለሆነ የሚቀበለው ቅድም የከፈትኩት እዮብ የሚለውን ኢሜል አካውንት አስገባልታለሁ ማለት ነው። ያው እዚ ጋ ሳይንን የምትለው ስንነካት እዮብ በምትለውን ኢሜል አካውንት ኮኔክት አደርግልታለሁ ማለት ነው። ከዛ በኋላ በእንደዚህ መሰረት ቫሪፊኬሽን ኮድ መላክ ይችላል ማለት ነው። ስድስት ዲጅት ኮድ ይልክላችኋል ማለት ነው። እዚህ ጋ እንደምታዩት ቫሪፊኬሽን ኮድ እንግዲህ እየላከልኝ ነው ያለ። እሱ እንጠብቃለን ከዛ በኋላ ያን ቁጥር እናስገባልታለን ማለት ነው። ስለዚህ ስድስት ዲጂት እንግዲህ ቫሪፊኬሽን ኮድ እንግዲህ ብዙዎቻቸው ማይልክላችሁበትም ጊዜ ያለ እዚህ ጋ ምተቱ እኔ ግን ልኮልኛል። በዚህ መሰረት ማይልክልን ከሆነ ግን እንዲታረግ ማስተካከል እንደምንችል አሳያችኋለሁ። ይሄ ግን በቀጥታ አዲስ እየከፈትኩ ስለሆነ ፈረስት ኔም እና ላስት ኔም የሚለው አሉ። እዚህ ጋ የራሴን ስም ቴዲ ብዬ እጽፋለሁ። ከዛ በኋላ ላስት ኔሙን ቴዲ ሞባይል ብዬ በእነዚህ መሰረት እጸፋለሁ። ከዛ በኋላ አዲስ ቴሌግራም አካውንት ክሬት አደርጋለሁ ማለት ነው። አዲስ ቴሌግራም አካውንት ክሬት አድርጌ በዚህ ቴሌግራም አካውንት እጠቀማለሁ። ስለዚህ እኔም የአንድ ቴሌግራም አካውንት አባል ሆኛለሁ ማለት ነው። ስለዚህ ይህን ቴሌግራም አካውንት ከፍቼ እጠቀማለሁ። የተጠቀምኩ እያለሁ በሆነ ጊዜ በኋላ ስልክ ልቀይር እችላለሁ። ሌላ አዲስ ስልክ ላይ ልቀይር እችላለሁ እና እዛ ስልክ ላይ ይህንን ቁጥር መክፈት ፈልጋለሁ እንበል። ወይም ደግሞ ይሄ ሞባይል ጠፋብኝ አሊያም ደግሞ ፎርማት ተደረገብኝ እንበል። ስለዚህ ፎርማት ሲደረግ እንግዲህ ሙሉ ለሙሉ ኢሜል አካውንት የሚፎረምታል አፕሊኬሽኑም ጭምር ይጠፋብናል፣ እና የዛን ሰዓት ላይ እንዴት ነው ድጋሚ በምንከፍትበት ሰት ላይ እንዴት አድርገን ነው መክፈት የምንችለው የሚል ጥያቄዎች ናቸው። በተለይ ብዙ ጊዜ የስራ ቦታ እየመጠረ በተለይ ሞባይል ቤተ በጣም በተደጋጋሚ ቴሌግራም አልሰራም አለን ወይ ደግሞ እንቢ አለ፣ ኢንቫሊድ ኢሜል አድረስ እያለ ነው ያለው የሚሉ በጣም ብዙ ጊዜ ጥያቄዎች ስለተነሱ ነው ይህን ቪዲዮ መስራት የፈለግኩት። ና እስቲ እንግዲህ እንዴት አርገን እዚህ ጥያቄዎች ቢመጡ እንዴት አርገን ነው እናንተ ራሳችሁ እዛው ማስተካከል የምችሉት የሚሉ እዚህ ጋር ስንመለከት፣ እንግዲህ ይሄ የምታዩት ነገር ምንድን ነው? በፊት የምጠቀምበት ቴሌግራም አካውንት ነው። እንግዲህ ቅድም አብረን የከፈተውን ቴሌግራም አካውንት ነው ወይ አጠፋዋለሁ ነው። አሁን እንግዲህ አጥፍቼዋለሁ። እዚህ ጋር አነስቶ አድርጌዋለሁ፣ ፎርማት አድርጌዋለሁ ብላችሁ የሚሰዱ ስልክ ሌላ ሞባይል ቀይር ያለን ብለን ከዛ በኋላ ሴቲንግ ውስጥ ምንገባና የቅድሙን የሜል አካውንት እናጠፋዋለን። መከተም ስልኩ እንግዲህ ከተቀየረ የሜል አካውንታችንም ልንረሳው እንችላለን፣ ወይ ደግሞ ፎርማ ከተደረገም የሜል አካውንቱንም አናቀው እንበል። ስለዚህ በፊት የምጠቀምበት የሜል አካውንት እረስቸዋለሁ ኦልሬዲ ማለት ነው። ስለዚህም አሁን የምናደርገው ምንድነው አዲስ የሜል አካውንት ነው ምን የምጠቀመው፣ ወይ ደግሞ አዲስ የሜል አካውንት ነው የምከፍተው ካላችሁ አዲስ የሜል አካውንት እንግዲህ እንዴት አድርጌ መክፈት እንደምችልም እዚ ጋር እናያለን። መጀመሪያ ላይ ፈጠፈጠና አድርጌ የሜል አካውንቷ እንግዲህ እንዴት አድርጌ መክፈት እንደምችል በቀላሉ ሳያቸዋለሁ። ከዛ በኋላ በአዲስ ኢሜል አካውንታችን ነው እንግዲህ ኮኔክት የምናደርገው ማለት ነው። ምክንያቱም የቀደሙ ኢሜል አካውንታችን እንግዲህ ፎርማት ከተደረገ በኋላ በዛው ረስተነዋል ኢሜል አካውንቱን ወይ ደግሞ ፓስወርዱን ስለማናቅ ማለት ነው። ስለዚህ አዲስ ኢሜል አካውንት ክሬት ማድረግ አለብን። ስለዚህ እዚህ ጋር እንደምታዩት እንግዲህ ፕሌስቶርም አይሰራልንም፣ ምክንያቱም ኢሜል አካውንት ከሌለ ፕሌስቶር አይሰራም፣ አፕሊኬሽንም መጫን አንችልም። ስለዚህ ቀጥታ ጉግል አካውንት መክፈት አለባችሁ። ሴቲንግ ውስጥ ገቡና አዲስ ኢሜል አካውንት ሳይን ማድረግ በደንብ ነው ይቅርታ፣ ክሬት መራ ትችላላችሁ ማለትም ክሬት እናደርጋለን። በመጀመሪያ ሴቲንግ ውስጥ እንገባለን። ከዛ በኋላ አካውንት ኢሜል ውስጥ እንገባና አዲ አካውንት እንላለን። ያችን ስቴፕ እንግዲህ እዚህ ጋር ታያላችሁ ማለት ነው። ምናልባትም እናንተ እንግዲህ ኢሜል አካውንት ጭምር መክፈት ላቃታችሁ እቺን ቪዲዮ ያያችሁ ኢሜል አካውንት ጭምር መክፈትም ትችላላችሁ ማለት ነው። ይኸው እዚህ ጋር ጉግል የሚለውን እንመርጥና ከዛ በኋላ ጉግል የሚለውን ከመረጠን በኋላ የሚጠይቀን ነገር አለ። በፊት የነበራችሁ ኢሜል አካውንት የምታቁ ከሆነ ቀጣታ ታይፕ ኢሜል አካውንት የሚለውን ትመርጣላችሁ። የማታቁት ከሆነ ግን ክሬት ነው የምታረቁት። ምክንያቱም እናውቀዋለን ማነው አናውቅምና አዲስ ኢሜል አካውንት ልንከፍት ስለሆነ ስለዚህ ክሬት የሚለው ነው የምንመርጠው ማለት ነው። የምናቅ ከሆነ ግን ቀጣታ የላኛው ላይ ኢሜል እዚህ ጋር ኢሜል የሚለው ላይ የምናቅ ከሆነ ስለማናቅ ከታች ክሬት የሚለውን እንነካና ፈረስት ኔምና ላስት ኔም እዚህ ጋ እንጽፋለን። ስማችሁ እንጽፋላችሁ፣ የአባ ስም ጽፋላችሁ፣ ከዛ ኔክስት ትላላችሁ። እዚህ ጋ እንግዲህ ያው ብዙ ቪዲዮ ነው ቢያንስ አጠር ላይ ላይ የተወሰነ ለማድረግ ፈጠፈጠ እናደርጋታለን። ስለዚህ እዚህ ጋ የተወለዳችሁበትን ቀን አለ፣ ዓመተ ምሕረት አለ፣ ወር አለ፣ እሱን እሱን እዚህ ጋ የምትሞሉት ማለትም። ከዛ ጾታ ትሞላላችሁ። ከዛ በኋላ ኔክስት ሉታላችሁ። ከዛ በኋላ ፓስዋርድ ብጠይቃችኋል። ኢሜል አካውንቱ በየትኛው ይሁንላችሁ ሲላችሁ አንዱ ትመርጡትና ኔክስት ሉታላችሁ። ከዛ ስምንት ድጅት ቁጥርም ወይ ደግሞ የተወሰነ ስፔሊንግ በመቀላቀልም እዚህ ጋር እንደምትት እንግዲህ ቪዚብል አድርጌዋለሁ። በነገራችን ግልጽ ነው ያደረኩላችሁ ቀደም የከፈትኩበትም ቴሌግራም ስልክ ቁጥሩም ቪዚብል ያደረኩት በምክንያት በደንብ ግልጽ ነው እንዲታያችሁ ነው፣ ደግሞ ግልጽ ነው እንድትረዱ ስለፈለግኩ ነው። እዚህ ጋ ምንም ሀይድ ያደረኩበት ነገር የለም። ስለዚህ እዚህ ጋ ግልጽ አድርጌ የሰራሁበት ምክንያትም በደንብ አድርጋችሁ እያያችሁት በእንደዚህ መሰረት እንድታስተካክሉ ነው፣ ወይ ደግሞ አሰራሩ እንድትረዱ ስለፈለግኩ ነው። ሌላ ከምንም አንጻር አይደለም። ስለዚህ በደንብ አድርጋችሁ እንድትረዱ ስለሚል ነው እና በእንደዚህ መሰረት እንግዲህ አዲስ ኢሜል አካውንት ከፍቼላችኋለሁ። እዚህ ጋ እንደምትት አዲስ ኢሜል አካውንት ቴዲ ሞባይል ኢሜል አካውንት አካውንት ከፍቻለሁ። ቴዲ ሞባይል ሚል ኢሜል አካውንት ከከፈት ቀጥታ ምንድን ነው ማረገው ፕሌይ ስቶር ላይ እና ቴሌግራም አፕሊኬሽኑን እናወርዳታለን ማለት ነው። አሁን እንግዲህ እንደ አዲስ ቴሌግራም አፕሊኬሽኑን ዳውንሎድ ማድረግ እንጀምራለን። ለከተም በመጀመሪያ ላይ እንግዲህ ፎርማት ተደርጓል፣ ጠፍቷል። አሁን እንግዲህ እንደ አዲስ ነው፣ ምንጭ ነው። ስለዚህ እንደ አዲስ ነው እንግዲህ ቴሌግራም አፕሊኬሽኑን የምናወርደው ማለት ነው። በእንደዚህ መሰረት እንግዲህ ቴሌግራም አፕሊኬሽኑን ዳውንሎድ አድርገን ከጨረሰም በኋላ ቀድም የከፈትኩበት ስልክ ቁጥር ነው እንግዲህ እዚህ ጋር አሁን ድጋሚ የማስገባው ማለት ነው። በዚህ ቻናል አዲስ ሆናችሁ ልጆች እንግዲህ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁ አትርሱ። ይህ እዚህ ጋር እንደምታዩት ቴሌግራሙን እንደ አዲስ ኢንስቶል እያደረኩ ነው ያለሁት ማለት ነው ቴሌግራማችንን በእንደዚህ መሰረት ኢንስቶል ካደረግን በኋላ መጀመሪያ ቅድም የከፈትኩበት ስልክ ቁጥር እንግዲህ ቅድም አይታችሁ ሳይ ቁጥሩን ምንም ሲል ላይ ሌላ ስልክ ቁጥር አለ የምጠቀመው ያንኑ ቁጥር ነው የምጠቀመው። እና ኢሜል አካውንቱ ግን የተቀየረ የሜል አካውንት ነው እንደምታያት ማለት ነው። ስለዚህ ያንን ቁጥር እንግዲህ ቅድም በዜሮ ሰባት የሚጀመረ ቁጥር ነበረ። ያንን ቁጥር እንግዲህ ያስገብተን ስንከፍት ምንድን ነው የሚያመጣው የሚል ነገሮችና አብረን እዚህ ጋር እንግዲህ ምንድን ምንድነው የሚያሳየን ወይ ደግሞ ምን አይነት ነገር ነው የሚያመጣ እናያለን። ያ እንደዚህ ችግር እንግዲህ ሳያመጣስ ደግሞ ምንድን ነው መፍትሄው እንዴት አድርገን ማስተካከል የምንችለው የሚለውን ጨምረን እንግዲህ እዚህ ጋር የምንመለከተው ማለት ነው። እንግዲህ አሁን እዚህ ጋር በስነ ስርዓት እንግዲህ አፕሊኬሽኑ ይጫነናል ነው የምንከፍተው እንግዲህ አሁን ቴሌግራም በፊት የነበረን ስለሆነ በፊት የነበረው ነው። አሁን አዲስ መክፈት መልሰን መክፈት የምንፈልገው እንጂ አዲስ ቴሌግራም መክፈት አንፈልግም እዚህ ጋር ስለዚህ በፊት የነበረ የተከፈተ ቴሌግራም አለን እሱን እንግዲህ በምንከፍትበት ሰዓት ነው እንግዲህ ብዙ ጊዜ እያስቸገረን ያለ ደግሞ እየተቸገረን ያለ ነው እና እንግዲህ ያንን ነገር እንዴት አድርገን እንደምናስተካክል እንመለከታለን እዚህ ጋር ቀጥታ ኦፕን ነው የምንለው ኦፕን ካልን በኋላ ልክ ቀደም እንደከፈት ነው እንደ መጀመሪያ ማለት ነው ካንቲል እንመርጣለን ኢትዮጵያ የሚለውን እንመርጣለን ከዛ በኋላ ስልክ ቁጥራችሁ አስገቡ ይላችኋል መጀመሪያ ከፈታችሁበት ስልክ ቁጥራችሁ እንግዲህ ትጽፋላችሁ ማለት ነው እዚህ ጋ መጀመሪያ ላይ ካንትሪ እየመረጥኩ ነው ያለሁት። ኢትዮጵያ የሚለው መርጫ አለው። ከዛ ስልክ ቁጥር ማስገባት እንጀምራለን። እዚጋ እንደምታዩት ስልክ ቁጥሩ እያስገባው ነው ያለሁት። ከዛ በኋላ እስቲ ቀስተመር ኩታ እናካትና የስ የሚለው ነክቼ ኮንቲኒው እንለዋለን። ከዛ አለው እንላለን ከዛ አሎ ካልን በኋላ የሚያመጣልን አብረን እንመለከታለን። ይሄው እዚህ ጋር የምታዩት እንግዲህ የኢሜል አካውንቱ ራሱ ሳጥኑ እራሱ ይለያያል። አየታችሁ ከነበረ መጀመሪያ አዲስ ስንከፍት የነበረው ልክ እንደ ፖስታ ሳጥን ቁጥር ነበረ፣ አዲስ ኢሜል አካውንት ሲቀበል አሁን ግን በፊት የተከፈተበት ኢሜል አካውንት አለ። ስለዚህ በዛ ኢሜል አካውንት ነው ቫሪፊኬሽን ኮድ ይላኩል ነው እያለኛለሁ። ስለዚህ በፊት የነበረው እዮብ በሚለው ኢሜል አካውንት እንግዲህ እዛኛው ሞባይል ላይ ፎርማት አድርጌ ተረስቶ የነበረ ነው። አሁን እንግዲህ ቴዲ ሞባይል የሚል ኢሜል አካውንት ነው የከፈትኩት አዲስ ኢሜል አካውንት። ይሄው እዚህ ጋ እንደምታዩት ይሄንን አዲስ ኢሜል አካውንት ደግሞ ሳስገባለት የሚያመጣልን እንመለከታለን ማለት ነው። ይሄው ኢንቫሊድ ኢሜል አድሬስ ይላቸዋል። ላይሽት አይደለ? ስለዚህ እዚች ጋር አንድ ነገር እንድታረጉ የምፈልገው አንድ ወሳኝ ነገር አለ። ምንድን ነው? በጣም የደጋገማችሁ ከነካችሁት በጣም በተደጋጋሚ በጣም ብዙ ጊዜ እዚህ በተለይ ሰሞኑን ብቻ ራሱ በጣም ሞባይል በተመጣጠው በተደጋጋሚ በመምከት ኢሜል አካውንታችሁን ይደለትባቸዋል። ይሄንን እንገራችሁ፣ የመጀመሪያ ማስጠንቀቂያ ምንድነው? በተደጋጋሚ በጣም አብዝታችሁ ከሞከራችሁት አካውንታችሁ ሙሉ ለሙሉ ዲሊት ያደርጋል ወይ ደግሞ ባን ያረግባችኋል ማለት ነው። ስለዚህ ብዙ ጊዜ መሞካከር አያስፈልግም። እንደምታዩት እንግዲህ እንብያ ላይን ያለው። ስለዚህ ምንድነው መፍትሄ የሚለው ስንመጣ ምናልባትም እንግዲህ እንደዚህ አይነት ነገር ቢስለን አንድ ቀን እንዘልና አንድ ቀን እንተወውና ማለት ምን ምንም እንተወውና ከዛ በሚቀጥለው ቀን አፕ የሚለው ላይ ትገባላችሁ። የመጀመሪያው ቀን በቃ እንትሆዋለ በእነዚህ በስረት እንተወውና ከዛ በኋላ በሚቀጥለው ቀን አንድ ቀን ዘለን አፕ የሚለው ላይ እንገባና ምን እናረጋለን ማለት ነው እንዳለ ፋይሎቹን ክሊር እናደርጋቸዋለን ማለት ነው። ስቶሬጅ ላይ የነበሩት ፋይሎች ክሊር እናደርጋቸዋለን። ስቶሬጅ የሚለው ላይ ገብተን ክሊር ካች የሚለው እና ማኔጅ ስቶሬጅ የሚለው ላይ ጭምር በመግባት ክሊር ዳታውን ጭምር ክሊር እናደርጋለን ማለት ነው። ኦልሬዲ ሙሉ ለሙሉ ክሊር አልገን፣ በእንደዛ መሰረት እንሞክረዋለን። ይሄ የመጀመሪያው እንግዲህ ከሰራ ለብሪ አዲስ ኢሜል አካውንቱን የሚቀበለን ከሆነ ለምን ሞክሪያ ከሰራ ስለሆነ በእንደዚህ መሰረት እንግዲህ ካላልቻ፣ ሶስት ማዕዘን ጠብጣቧን በመንካት ነው ይኸው እዚህ ጋር ክሊር የምናደርገው ወይ ደግሞ ዳታውን ኢንተርናል ፋይሉን የመፍቱን ክሊር አድርገን፣ በእንደዚህ መሰረት እንግዲህ አፕሊኬሽኑንም እናጠፋዋለን። ቴሌግራም የሚባለውን አፕሊኬሽንንም አንኢንስቶል ታደርጉታላችሁ ማለት ነው። አንኢንስቶል እናደርገዋለን፣ በእንደዚህ መሰረት እናጠፋዋለን። ከዛ በኋላ እንግዲህ ይህችን የምናደርገው እንዳልኳችም የመጀመሪያ ቀን ዛ ካለም በኋላ እንትሆው እና አንድ ቀን እንጠብቃለን። በተደጋጋሚ ወይ ሞክር ከሆነ ግን ቴሌግራም አካውንቶችን ድሌትም ጭምር ሊያደርግባችሁ እንደሚችል እንግዲህ አስጠንቅቃቸዋለሁ፣ ቀደም ነገራቸዋለሁ ማለት ነው። ስለዚህ ምንድን ነው የምናደርገው? አሁን ላይ እንደ አዲስ ቴሌግራሙን እናወርደዋለን ማለት አፕሊኬሽኑን ዳውንሎድ ማድረግ እንጀምራለን እንግዲህ ስቶሬጁን ክሊር የምናደርገበት እንግዲህ ምንድን ነው በዚህ ስልክ ቁጥር እንግዲህ በከፈትኩበት ሳለኝ ሙሉ ፋይሎች እንግዲህ ስቶሬጅ ላይ ስለ የሚያስቀምጣቸው ፋይሎችን ዛ አታችመት ስለሚያደርግ ያንን ሁሉ ከዜሮ እንዲነሳ ወይ ደግሞ እንደ አዲስ እንዲነሳልኝ ስለፈለግኩ ነው። እና እንደዚህ በማድረግ አንዳንድ ጊዜም ስለሚሰራልን እናንተ ምችን ስቴፕ በመከተል ኢንቫሊድ የምትለውን እንግዲህ ሶልቭ ማድረግ ትችላላችሁ። ካልሰራላችሁም እንቢ ካላችሁ እንግዲህ ሌላ አይነት መፍትሄ ያለው ያንን መፍትሄ ጨምረው እንግዲህ እዚህ ጋር ማሳያችሁ ማለት ነው። እርግጠኛ ላይ እናንተ የሚጠበቅባችሁ ሙሉ ለሙሉ ይሄን ቪ ተመልከቱ ከዛ በኋላ በእንደዚህ መሰረት አስተካክላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለእያንዳንዶቹ እንግዲህ ጥያቄያችን ለመመለስ እንሞክራለን። እዚህ ጋር ኦፕን እንላለን። ኦፕን ካልን በኋላ ድጋሚ እንደ አዲስ አሁንም ለመክፈት እንሞክራለን። እንደ አዲስ እንግዲህ ካንትሪ እንመርጣለን። ኢትዮጵያ የሚለውን እንነካለን። እንግዲህ ካንትሪ ኢትዮጵያ ሚሊዮን ከመረጠን በኋላ ስልክ ቁጥራችንን አሁንም የመጀመሪያ ስልክ ቁጥር የምናስገባው ምክንያቱም አዲስ አይደለም የምንከፍተው በፊት የተከፈተ ስላለ እሱን ነው መጠቀም የምንፈልገው እና መልሽ፣ እንግዲህ አሁን ምስሉ ስልክ ቁጥር እዚህ ጋር እያስገባው ነው ያለሁት ማለት ነው። እንግዲህ በእንደዚህ መሰረት ያስገብቻለሁ የሚለን እንግዲህ አብረን እንመለከታለን ማለት ነው። አሁንም እዚህ ጋር እንደምትመልኩት እንግዲህ ቫሪፊኬሽን ኮድ በዚህ ኢሜል አካውንት ቅድም ባልኳቸው እዮ በሚለው መጀመሪያ በከፈትኩበት ኢሜል አካውንት ነው እንግዲህ አሁንም ያስገብቻል የሚለኝ። እኔ ግን እሱን ስለማለቃው በዚህ ቴዲ ሞባይል በሚለው አዲስ በከፈትኩት አስገባል ነው። እንግዲህ እንግዲህ እንደምትወት ኢንቫሊድ ኢሜል አድሬስ እያለ ነው ያለው። ዝሮ ዝሮ ማለት ነው እንግዲህ ስለዚህ ደጋግም ዚች ጋር አንድ ሁለት ሶስት ጊዜ እየሞካከርኩት ያለው እና እንደዚህ እያለ እንግዲህ እያስቸገረን ያለው ማለት ነው። ስለዚህ ያለን አማራጭ ምንድነው? እዚጋ ከታች ካንት ኢሜል ምትላለች እሷ ስንነቃት ምን ይላችኋል? እዚጋ ማለት ነው ዩካንቼንጅ ዩር ኢሜል አካውንት የሚል ወይ ደግሞ ይህን ኢሜል አካውንት መሰረት ከፈለግ ሰባት ቀን መጠበቅ አለባችሁ ይላችኋል። እዚጋ እንግዲህ ሰባት ቀን መጠበቅ አለባችሁ ስለሚል እዚጋ ሪሴት ሎጊን ኢሜል የምትለሆን ትነካላችሁ ማለት ነው። ከዛ ከሰባት ቀን በኋላ ምን ያደርግላቸኋል? አዲስ ኢሜል አካውንት ወይ ደግሞ የከፈታችሁት ኢሜል አካውንትን አክሴፕት ማድረግ ይችላሉ መቀበል ይችላሉ። ስንት ቀን ነው ግን? ለሰባት ቀን ነው እያላችሁናለሁ ማለት ነው እዚህ። ስለዚህ ኢሜል አካውንታችሁን እንግዲህ አዲስ ለመቀ ለመቀበል ወይ ደግሞ አዲሱን አክሴፕት ለማድረግ ሰባት ቀን መጠቀም አለብን አሊያን ደግሞ ፕሪሚየም ቴሌግራም የምትጠቀሙ ሰዎች ካላችሁ፣ ምናልባት ውጭ ሀገር ያላችሁ ሰዎች ካላችሁ በተለይ እዚህ ጋር የምታዩ ቴሌግራም ፕሪሚየም ከሆነ ግን እን ዛት ታይም በዛች ሰዓት ላይ ፓስዋርድ እልክላቸዋለሁ በኤስ ኤም መሳችሁ እልክላቸዋለሁ እያላችሁ ያለሁ እዚህ ጋር። ይሄ ማለት ፕሪሚየም እንግዲህ በየአንድ ወር አለ ሶስት ወር አለ ክሬዲት ነው እንግዲህ በክሬዲት ከፈለጋችሁ ግን ሰባት ቀን መጠበቅ አይጠበቅባችሁም። ስለዚህ በአንድ ቀን ውስጥ ማለትም በዛችሁ ጊዜ አዲስ ኢሜይል አካውንታችን አክሴፕት ማድረግ ይችላል ወይ ደግሞ መቀበል ይችላል ማለት ነው። ስለዚህ ምናልባት ውጭ ሀገር አላችሁ ቴሌግራም ፕሪሚየም ሀገር ውስጥ ያሉት ይቻላል። በፍራግመንት ላይ ገብታችሁ አዲስ ቴሌግራም ፕሪሚየም መግዛት ይችላላችሁ ከፈለጋችሁ ማለት ነው። የአንድ ወርም የሶስት ወርም የስድስት ወርም እንደዛው አለ ማለት ነው። ያ በአንድ ቀን ውስጥ ኢሜል አካውንታችሁን እንዲቀበላችሁ ያደርጋ ማለት ነው። ኧረ ቴሌግራም አካውንትን አዲስ ማለት ፕሪሚየም አልገዛም ካላችሁ ደግሞ በሰባት ቀን እንግዲህ እንጠብቅና ከሰባት ቀን በኋላ እንመልሳለን ማለት ነው እዚህ ጋር እንግዲህ ከሰባት ቀን በኋላ ተመልሰን እሚያመጣልን ነገር አብረን እንመለከታለን እንግዲህ አሁን እዚህ ጋር ሰባት ቀን ጠብቄ ነው እዚህ ጋር ማሳያችሁ ማለት ነው እዚህ ጋር ከሰባት ቀን በኋላ ምን ይለኛል እዚህ ላይ ያ በፊት የነበረው ኢሜል አካውንት ኤክስፓየርድ አድርጓል ስለዚህ አዲስ ኢሜል አካውንት መቀበል ይችላል ያለ ያለው ስለዚህ ይሄው እዚህ ጋር ስልክ ቁጥር እንግዲህ አዲስ ይሄው እንደመጀመሪያው ፖስታ እንደሚያመጣልን ማለት ነው። አዲስ ኢሜል አካውንት እንዳስገባ እንግዲህ ጠየቀኝ። ከሰባት ቀን በኋላ ነው እንግዲህ ነገር ቀን ከሰባት ቀን በኋላ ይሄው እዚህ ጋር ሳይን ኢን የሚለው በማድረግ ቴዲ ሞባይል የሚለው እንግዲህ በፊት አልቀበልም ያለኝን አሁን እንዲቀበለኝ ማድረግ እችላለሁ ማለት ነው። ቴሌግራም ፕሪሚየም እንግዲህ በአንድ ቀን ቴዲ በዚህ ኢሜል አካውንት እንዲቀበል ያደርጋለን። ምንም አካውንት ዲሌትም ሊሆን አይችልም። በፊት የምጠቀምበትን ነው እንግዲህ የሚያመጣልኝ ማለትም ምናልባት እንግዲህ ሰባት ቀን መሆኑ አዲስ ኢሜል አካውንታችሁ እንዲቀበላቸው ስለ ግድ ስለሆነ ነው ማለት ነው። ስለዚህ አዲስ ኢሜል አካውንቴን እንግዲህ ተቀብሎታል። ይኸው እዚጋ እንደምታዩት እንግዲህ ቀጥታ ፓስወርዱን ጭምር ነው የላከልን። ይኸው እዚጋ ምትስ ስት ዲጅል ቫሪፊኬሽን ኮድ ወዲያው ነው የላከልን ማለትም ይሄው እንግዲህ በዚህ መሰረት እንግዲህ ቴሌግራማችንን ከፍተናል ማለት ነው። በእንደዚህ መሰረት እንግዲህ በፊት የነበረን ቴሌግራም አካውንታችንን እንግዲህ መመለስ እንችላለን ማለት ነው። እርግጠኛ ነኝ የብዙዎቻችሁን ጥያቄ መልስ የመለስኩላችሁ ይመስለኛል ማለት ነው። ምናልባትም እንግዲህ እዚህ ጋር ግልጽ ያልሆነ ወይ ደሞ መጠየቅ ያለባቸሁ ሀሳቡን ካላቸው ኮመንት ሊያስቀምጡልን ብያቸዋለሁ። እንግዲህ ያንን በማየት መልስ ይሰጣቸዋለሁኝ። በእንደዚህ መሰረት እንግዲህ በፊት የምጠቀምበትን ከከፈትኩ በኋላ ከፈለግን በሌላ ቴሌግራም አፕሊኬሽን እንግዲህ መጠቀም ይቻላል ይሄ ራሱ ቴሌግራም የምንከፍትበት አፕሊኬሽን ነው ነገር ግን ሌሎች ለምሳሌ ፕላስ ከሆነ በፕላስ ሞቦግራም ከሆነ በሞቦግራም ከፈለገ መክፈት ይቻላል አሁን ከፈልግም ማለት ነው መጀመሪያ ግን ግዴታ ግን በራሱ በቴሌግራም አካውንት እንግዲህ መክፈት ይጠበቀብናል ማለት ነው እንግዲህ በእንደዚህ መሰረት እንዴት አድርጌ ማስተካከል እንደምችል እንግዲህ በዚህ ቪዲዮ አሳይቻቸዋለሁ ማለት ነው በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ